ይህን የመሰለ ቆንጆ ጤናማ በፕሮቲን የበለጸገ የቁርስ አሰራር ይዤላችሁ መጥቻለሁ። ቪዲዮን ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋለሁ። እንግዲህ ዋው ዋው በጣም ልዩና የሚጣፍጥ ፓንኬክ አሰራር ነው። እዚህ ጋ መጀመሪያ ምስሬንና ኦትሴን አንድ ላይ ቀላቀልና በደንብ አድርጌ በማሽን ፈጨዋለሁ። በደንብ ድቅቅ እስኪ ድረስ እፈጫለሁ። ከፈለጋችሁ ደግሞ ለየብቻ መፍጨት ትችላላችሁ። ምስሩን ለብቻ፣ ኦትሱን ለብቻ መፍጨት ትችላላችሁ። እኔ እንደዚህ አድርጌ እንግዲህ በአንድ ላይ ቀላቀዬ ነው የፈጨሁት። እንደዚህ ፈጭቼ እንግዲህ እንደምታዩት ዱቄቱ ይሄንን ይመስላል። እንግዲህ ላይክ ላይክ እንዳትረሱ ፕሊዝ ሰላም ጤና ይስጥልኝ ውድ የሰብ ላይ ኪችን ቤተሰቦች እንደምንሰነበታችሁ። ዛሬ ቆንጆና ጤናማ በፕሮቲን የበለጸገ ከስኳርም ፍሪ የሆነ የፓንኬክ አሰራር ነው ይዤላችሁ የመጣሁት። እንግዲህ ግብአቶችን እንደምትክክል ላይ አዘጋጅቻለሁ። እየጨመርን አንድ በአንድ አሳያችኋለሁ። እንግዲህ እዚህ ጋር ምስርና ኦትሱን በደንብ አድርጌ ፈጭቼ ነው ያቀረብኩት። በመቀጠል እዚህ ጋር ጨው ትንሽ ለጣም ጨምርበታለሁ በጣም ትንሽ ነው የጨመርኩትኝ በመቀጠል እቀላቀለዋለሁኝ ከዛም ደግሞ እንቁላል ሁለት አዘጋጅቻለሁ መጠን እንግዲህ እንደምትፈልጉት መጨመር ትችላላችሁ እኔ ሁለት እንቁላል ነው የተጠቀምኩት ዱቄቱንም እንደምታዩት ትንሽ ነው ግን ብዙ ይወጣዋል ይሄ ራሱ እንግዲህ እንደዚህ እቀላቀለዋለሁኝ። ከዛም ደግሞ ቫኒላ ትንሽዬ ጨምርበታለሁ። እዛ በወተት እየጨመርኩኝ እንግዲህ እየቀላቀልኩኝ በደንብ አድርጌ እቀላቀለዋለሁ። ከቀላቀልኩ በወተቴ በኋላ እዚጋ ማር ጨምርበታለሁኝ። የቀረኝን ወተት ጨምሬ በደንብ አድርጌ አቀላቅለዋለሁ። እንግዲህ እንደምታዩት በደንብ ሆኖ ነው እዚጋ የተቀላቀለልኝ። መጨረሻ ደግሞ ትንሽዬ ዘይት ጨምርበታለሁ። ከዚያም ደግሞ ፔኪንግ ፓውደር ጨምራለሁ ትንሽ፣ ምክንያቱም ፔኪንግ ፓውደር እሱን ጨምሬ ደግሞ በደንብ አድርጌ አዋህደውና እንግዲህ ወደ መጋገር እሄዳለሁኝ። ያው ቆንጆ ሆኖ እንደዚህ በአሪፍ ሁኔታ ተቀላቅለዋልኛል። እንግዲህ ከዛም፣ ትንሽ ፓኔ ላይ ትንሽ ዘይት ጠብ እያደረግኩኝ እንግዲህ አንድ በአንድ እያደረግኩኝ እጋግረዋለሁ ማለት ነው። የእውነቴን ነው የምነግራችሁ እኔም ሲሰሩት አይቼ ነው የሰራሁት። በጣም ቆንጆ ይጣፍጣል እና ሞክሪው። በዛ ላይ ሁለቷን ፍሬ በልታችሁ በቃ ጥግብ አድርጓችሁ ነው የሚውለው እና እንደዚህ አድርጌ ከስኳርም ነጻ ነው፣ ስኳር የሌለው ያለ ስኳር ነው የተሰራው። እንግዲህ እንደምታውቁት ስኳር ለጤናም በጣም ከባድ ነው። ስለዚህ ደግሞ በዚህ መልኩ ሞክሩት ብዬ እላለሁ። እንዲህ ያደርኩኝ እንግዲህ አንድ በአንድ ሁሉንም እንደዚህ ጋግሬ ጨርሳለሁ። ይኸው እንግዲህ እንደዚህ አድርጌ ጨርሼ አስተካክየዋለሁ። ለሙሉ ለሙሉ አልጨረስኩም ይቀረኛል፣ ግን ያችን የምታህለዋ ምን ያህል እንደሆነ ብዙ ነው የሚሆነው እና እንግዲህ ላዩ ላይ ደግሞ ማራችንን ፈሰስ ስናደርግበት እና አለበለዚያም ደግሞ ሲራፕ ማድረግ ትችላላችሁ። ሲራፓችሁን አፍሱሳችሁ መጠቀም ትችላላችሁ። እንደዚህ አድርገን በጣም ቆንጆ ጤናማ የሆነ ለልጅም ለአዋቂም የሚሆን ልዩ የፓንኬክ አሰራር ነው። ትወዱታላችሁ፣ እውነት ትወዱታላችሁ። ነው የስለወደድኩት ነው እና ይህንን ይመስላል እንግዲህ ነባሮች፣ እንግዲህ ላይክ ኮሜንት፣ ሼር እያደረጋችሁ ስለምታበረታቱኝ ከልብ አድርጌ አመሰግናለሁ። ወደ እኔ ቻናል ደግሞ አዲስ የመጣችሁ ሰብስክራይብ አድርጋችሁ የደወል ምልክት በመጫን ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንግዲህ በሌላና በቆንጆ ስራ ደግሞ እስከምንገናኝ ቻው ቻው።